ጋሽ ቲና ጋር ነው። ምን እኔ ይህንን ለማጣራት ብዙ ጊዜ ነው የለፋት። አይገርምም፣ ምንም እኮ አይመስልም። እኔም እንደሱ ነው የገረመኝ። ግን አባዬ ደህና ነው? እሱ ደህና ነው። ትሁት ግን ደግሞ እሱ ሀሳቡ እሱን መጨረስ ምን ይሁል። ካሊብ እባክህን ተረጋጋ። አሁን የታቦቷ ነው ያለችው። ለአባዬ እኮ እያንዳንዱ ቀን መሄዱ አደጋለሁ። ለቲናም ቢሆን የተለየ ፊት እንዳያሳያት ነገር፣ ዳኒ የምትለኝ ምሉ አድርጋለሁ። አባዬም ብቻ የምልሽን ሁሉ ታደርጋለሽ? አዎ፣ እኔ እንዴትም ብዬ አባዬን ለማዳን እሞክራለሁ። አንቺም ቢሆን ግን ከሄደን ጋር አስታርጊ። እኔም የምችለውን እሞክራለሁ። አባዬ ብቻ ደና እንዲሆንልኝ ጸሎት አድርጊ። አይዞሽ። ሽካለ ሄደን እዚህ ቤት መምጣት አትችልም። አንተ ቆይ በጣም አላበዛውም እንዴ? መታኝ እያልኩሽ እኮ ነው አንተም ቦን ግን ተመትቼም ቢሆን ረጋጋ ነበር። ለአባቴ ስል እስካሁን ሄደለኒ ምን ማለት እንደሆነች አልገባህም ማለት ነው። እንዴት ይግባኝ ሀሳብ ሁሉ አቁ ግራ። እሷም ይኸውልህ፣ አልደራደርባት። ሚስቴ ነች። እሺ፣ ማን በሚስቱ ሲደራደር አይታል? ቆይ ሚስትን መሰብሰብ ያንተ ድርሻ አል ነበር እንዴ? ሚስቴን የሚያማግጠውና ህይወቴን ያበላሸው ላይ ባቤቴ ተቀምጦ እንዴት ብዬ ነው ሚስቴን የሚሰበሰብ? ምንድን ነው የምታወራው? ገብቶሃል? እኔ ቤት ቆመ ሚስቴ ማለት ምወራል። ከየት አመጣው? ይኸውልህ ብዙም የማታውቃቸው ነገሮች አሉ። ምንም የተደበቀ ነገር የለም። ሚስቴን ስታማግጥ በአይኔ በብረቱ አይቼሃለሁ። ትሰማኛለህ? ማንነቷን በአንተ የተነሳ ቀዋለሁ። ቁሻሻይ ነው የወሰድክልኝ። ልጄ ይጨነቃል። እባክህ አንዴ ነው። ለምን አጠሮ ቀልደኛ፣ እየቀለድክብኝ ነው? አንተ ነህ እንጂ የምትቀልደው። እንደዚህ አይነት ነገር ማረዳ ይመስላል። ሄዱ አባዬ እንዲገኝ ዳኔን በጸባይ መያዝ ያስፈልጋል። አታደርገውማ። ምክንያቱም አንተ እሷ ጭራ ነህ። እሷ እንኳን ለጊዜው እኔን የማሳየት እቅድ የላት ምን ተሻለ? እንደው የሚሻለውማ ከተሳካልኝ ባይሆን፣ ስትሄድ እከተላታለሁ። በጥንቃቄ ነው አድርጌ ተንቀሳቀሽ ያለሽው። በሚገባ ብትናገሪ የራስሽን ነው ችግር ውስጥ የምትከጪ። በትንሽ ብር ያሽኝ እኮ ወይ ብር ጨምሪ ወይ ቶሎ ተፋጭ። ዳኒ በስተመጨረሻም ለትሁት የገባላትን ቃል ለመተግበር ይመስላል አሁን ቲናን ተከታትሏት፣ በስተመጨረሻ ላይ እሷ የካሊብን አባት ያሳገተችበትና የደበቀችበትን ቦታ ደርሶበታል ማለት ነው። ቲና ደግሞ ከመጀመሪያውኑም ለዳኒ ያለውን ነገር ነግራ፣ የተፈጠረውን ነገር ነግራ፣ እናም ደግሞ እዛ ቦታ ወስዳሃለሁ፣ አሳይሃለሁ ብላ ቃል ብትገባለትም ዳኒን እዛ ቦታ ወስዳ ሽማግሌው ልታሳየው አልቻለችም ማለት ነው። ዳኒ በስተመጨረሻ ላይ የሚያደርገውን ነገር ሲያጣ ነው እሷ ተደብቃ ስትሄድ ተከታትሎ ከኋላ ሄዶ እሷ ሽማግሌውን ደበቀችበትን ቦታ የደረሰበት ማለት ነው። ቲና ግን ነግረዋለች እዛ ጋር ያለውን ነገር ከሌላ ሰው ጋር እየሰራች እንደሆነና ሌሎች ሰዎችም እሷን እያገዟት እንዳለ ስትነግረው ዳኒ ደግሞ ይሄ ነገር ትንሽ ያሳሰበው ይመስላል። ለትሁትም ያላት ይሄንኑ ነው። ትንሽ ጥንቃቄ ማድረግ አለብን፣ በስራው ትንሽ ጥርሳቸውን የነቀሉና ልምድ ያላቸው ሰዎች ከእሷ ጋር እየሰሩ ነው፣ ስለዚህ እኛ መጠንቀቅ አለብን ብሎ ለትሁት ነግሯታል ማለት ነው። ትሁት ደግሞ ይሄ ነገር በጣም አሳስቧታል። ምናልባት በዚህ መሀል የሆነ ስህተት ከሰራን አባዬ ልናጣው እንችላለን የሚለው ነገር በጣም ስላሳሰባት ነው። ደጋግማ አሁንም ካሌብን ጥንቃቄ እንዲያደርግና ትዕግስት እንዲኖረው እየነገረችው ያለችው ማለት ነው። ካሌብ ደግሞ ያሉት ነገሮች በጣም እያበሳጩት ነው። በተለይ ደግሞ አባቱ ከታገተና ከቤት ከጠፋ አሁን ላይ ሁለት ቀን ሞልቶታልና ምንም አዲስ ነገር ሳይኖር ስለ አባዬ ምንም የሰማ ነው የት እንዳለና ስለ ጤንነቱ ምንም ሳናቅ እኮ ሁለት ቀን ሞላን፣ እንዴት ነው የምንቀመጠው ብሎ ለትሁት ቢነግራትም ትሁት ደግሞ መታገዝ እንዳለበትም አሁንም እየነገረችው ነው። ካሌብ ደግሞ አሁንም የሚፈልገው ከዳኒ ጋር እንደ በፊቱ ሰጣገባ ውስጥ መግባት ይፈልጋል። ዛሬ ራሱ እሱን ለማበሳጨት ይመስላል የኤደንን እጅ ይዞ እያሻሻት ነበር ዳኒ መጥቶ ከእሱ ጋር ደግሞ ትንሽ ድብድብ ውስጥ የገቡትና ይሄ ነገር ደግሞ ዋጋ ሊያስከፍላቸው እንደሚችል ትሁት ራሱ ለካሊብ ነግረዋለች። ምንም ነገር ቢፈጠር እሱ ቢመታህም ምንም ቢያደርግም አንተ እዛ ጋር መታገስ አለብህ፣ በአባትህ ህይወት ቁማር መጫወት የለብህም ብላ እዛ ጋር ዳኒ መንከባከብና እሱን መጠቀም እንዳለባቸው ደጋግማ እየነገረችው ነው ማለት ነው። ካሌብ እንደውም መጀመሪያ ላይ ሲሰማ ቲና ነች አባዬን ያሳገተችው እሷ የሆነ ቦታ የደበቀችው የሚለውን ነገር ሲሰማ የት ነው ያለችው? አሁኑ ካልገደልኳት ብሎ ነበር ከቤት እየሮጠ የወጣው ማለት ነው። ግን ደግሞ ትሁት አሁንም ይሄንን ነገር ማድረግ እንዳሌለበትና ነገሮችን በትዕግስት ማድረግ እንዳለባቸው ነግረዋለች ማለት ነው። በእርግጥ ቲና የምትፈልገው ፍላጎቷ ምን እንደሆነ ዛሬ ግልጽ አድርጋ ለዳኒ ነግራለች ማለት ነው። እሷ የምትፈልገው ሽማግሌውን እዛ ያሳገተችበት ቦታ እንዲገሉት ታደርጋለች። ከዛም በኋላ ሽማግሌው ከሞተ ቀሪ ሀብቱን የሚወርሰው ካሌብ ነው። ካሌብ ደግሞ ንብረቶቹን እንዳለ ከወረሰ እና በሱ ስም ከሆነ በኋላ እሷ እስካሁን ህጋዊ ሚስቱ ስለሆነች ያኔ ደግሞ ፍቺ የተጠይቀውና የካሌብን ንብረቶች ግማሽ ለመካፈል ነው። እናም ደግሞ ይሄ ነገር ከአሁኑ ሳይሳካ ገና እዚህ ሆነ ራሱ በምናብ ስታስቦ በጣም እያስደስታት ነበር። ወይን እየጠጡ ከዳኒ ጋር ደስታቸውን እያከበሩ የነበረው ዳኒ አሁን ላይ ሙሉ ለሙሉ ከእሷ ጋር መሆን እንደማይፈልግ ለትውትም ነግሯታል። እናም ደግሞ እሷን ሲያወራ ራሱ ከፊቱ ያስታውቋል እሷ እቅዶቿን ስትነግረው የምታደርጋቸው ነገሮችን ስትነግረው ራሱ ለይምሰል ብቻ ነው እዛ ጋር በጣም ደስተ ኛ እንደሆነና ከሷ ጋር እንደሚስማማ እየነገራት ያለው አሁን ላይ ግን በመሃል የተፈ የተፈጠረው ቁርሾና በመሀል የተፈጠሩ ትንሽ መደባበርና መቀያየም ራሱ የቀረ ይመስላል። ዛሬ እንደውም ወይን እየተገባበዙ እንደ በፊታቸው ፍቅሬ ማሪ እየተባባሉ ነበር፣ አብሮ ጊዜ ያሳለፉት። ይሄ ነገር ደግሞ እሷ የምታስበው በቃ ዳኒ ከኔጋ ሆኗል፣ ከኔጋ እየሰራ ነው። ስለዚህ በቃ ንብረቶቹን ከወሰድኩኝ እንደ በፊቷ ካሌብን ትፈታዋለች፣ ከዛም በኋላ ከዳኒ ጋር ቀሪ ህይወቷን ትኖራለች ማለት ነው። ዳኒ ደግሞ እዚ ጋ ለትሁት የነገራት እዚ ጋ እኔ ሽማግሌውን አስለቅቀዋለሁ እንደምንም ብዬ አባዬን አድነዋለሁ፣ እዚ ጋ ደግሞ አንቺ ሌላ ውለታ እንድትይልኝ እፈልጋለሁ ሄዳለሁ ከኤደን ጋር አስታርቅኝ ብሎ አሁንም ድረስ ኤደንን እንደሚያፈቅራትና ከእሷ መለየት እንደማይፈልግ ለትሁት ነግሯታል ማለት ነው። ትሁት ደግሞ በሀሳቡ ተስማምታለች። አባዬ ብቻ ደና ይውጣ እንጂ ያ ነገር አያሳስብ ብላ ነግራዋለች። ዛሬ ደግሞ ኤደን እነሱ ቤት መታ ኪችን ውስጥ ቆማ ከትሁት ጋር ሲያወሩ ራሱ ስለ ዳኒ መልካምነትና ምን አይነት ሰው እንደሆነ እየነገረችው ነው። እናም ደግሞ አባዬን ነፃ ለማውጣት ራሱ እሱም በጣም እየለፋ ነው፣ በጣም ዋጋ እየከፈለ ነው ብላ ለኤደን ነግራታለች ማለት ነው። ኤደን ደግሞ እዛ ቤት የምትመጣው ራሱ እናንተም ብዬ ነው ከዚህ ቤት ነው መጣው እንጂ እሱን በአይኔ ራሱ ማየት አልፈልግም ብላ ዳኒን ምን ያህል ለአይኗ ራሱ እንደተጸየፈችው እየነገረቻት ነበር ማለት ነው። ይሄ ደግሞ የሆነው ያው እሷ ነገሮችን ካወቀች በኋላ ነው። ከቲና ጋር እሷ በፊት የምታውቀው እህትና ወንድም እንደሆኑ ነው የምታውቀው ግን ደግሞ ሁለቱ ፍቅረኛሞች መሆናቸውን ካወቀች በኋላ ለዳኒ ያላት ጥላቻ በጣም ጨምሯል ማለት ነው። እናም ደግሞ ዛሬ ካሌብ ራሱ ለዳኒ ነግሮታል ማለት ነው። እዛ ቤት ምን ሊያደርግ እንደመጣና ማን እንደሆነ ቲናን እያማገጣት እንደሆነና የራሱ መኝታ ክፍል የራሱ አልጋ ራሱ ከሚስቴ ጋር አግኝቼ ያለው ሚስቴን ስታማግጥ አይቼ ያለው ብሎ የሚያውቀውን ነገር እንዳለ ነግሮታል ማለት ነው። ከዚህ በፊት የካሌብ አባት ይሄን ነገር አታድርግ አትንገር፣ ከዚህ በኋላ ደግሞ የሚፈጠረው ነገር እናያለን እስኪ ነገሮችን ቀስ በቀስ ነው የምናደርገው ቀስ እያልን ነው ሁለቱንም የሚገባቸውን ቅጣት የምንሰጣቸው እንጂ እንደዚህ በአንዴ አትንገራቸው ብሎ ቢያስጠነቅቆ ካሌብ ደግሞ ዛሬ ስሜታዊ ሆኖ በተለይ ዳኒ አሁን አላበዛህም? እንዴት ነው የሚስቴን እጇን የምትነካው? እኔ በሚስቴ ቃል ደላቅም ብሎ በቦክስ ከመታው በኋላ ነው አንተ እኮ ስለሚስት ማውራት አልችልም ሚስቴን አትንኩ ብለህ ለመናገር ሞራል የለህም፣ ብሎ እዛ ጋር የተፈጠረውን ነገርና እስከ ዛሬ የሚያውቀውን ነገር ሁሉ ነግሮታል ማለት ነው። ዳኒ ደግሞ ይሄ ነገር አስደንግጦት ነበር። መጀመሪያ ላይ ምን እያወራህ ነው ብሎ እዛ ጋር ካሌብን ቢጠይቆም ካሌብ ያለውን የተፈጠረውን ነገር እንዳለ ከነገረው በኋላ ማለት ነው። ይሄ ነገር ደግሞ ትሁትን ትንሽ አበሳጭቷታል። ለምንድነው ዳኒ እንደዚህ የምታደርገው? ከእሱ ጋር ሌላ ነገር ውስጥ መግባት የለብህም። አባዬን ለማዳን ና ወደ ቤት ለመመለስ አሁን ላይ ዳኒ በጣም ያስፈልገናል፣ ብላ የካሌብ አባት ህይወት በዳኒ እጅ ላይ እንደሆነችና እሱ ወደ ቤት ለመመለስ ደግሞ ትልቁ ሚና የሚጫወተው እዚህ ጋር ዳኒ እንደሆነና ካሌብም በጣም መጠንቀቅ እንዳለበት ነግረዋለች። ማለት ነው ዳኒ አሁን ላይ ቲና በፊት እንደሚያውቃት አይደለችም ከቤት ስትወጣ ለዳኒ ነግራው ምትጣው እናም ደግሞ የት እንደምትሄድ ራሱ ሱ ያውቃል ስንት ሰዓት እንደምትገባ ስንት ሰዓት ወደ ቤት እንደምትመለስ ራሱ ያውቃል አሁን ግን ይሄ ነገር ግራ ገብቶታል ቲና ከዛ ቤት የምትወጣበትን ሰዓት አያውቅም እናም ደግሞ ወደ ቤት የምትመለስበትን ሰዓት አያውቅም እናም ደግሞ አንዳንድ ነገሮቿ ተቀይሯል በተለይ የምታደርጋቸው እቅዶችን ወዴት እንደምትሄድና ለምን እንደምትሄድ ራሱ እንደበፊቱ ያን ያክል አታወራውም ዳኒ ይህን ነገር ግን ሲጠይቃት ብዙ ጊዜ የሚያወሩት ነገር አይሳካም ስለዚህ ነገሮች ከተሳ በኋላ ነግረሃለ ብላ ደበቀችው እንጂ እንደ በፊቱ እቅዶቿን አታወራቸውም ማለት ነው። እናም ደግሞ በአንዳንድ ነገሮች ጸባያ ተቀያይሯል። እንደ በፊቱ ያን ያክል ግልጽ አይደለችም። እናም ደግሞ ዳኒ እሷን ለመከታተል ይከበድበትም በዚህ ምክንያት ነው። ዛሬ እንደውም ከቤት ስትወጣ ደጋግሞ ስልኳ ላይ ቢሞክርም ስልኳ እንቢ ብሏት ነበር። እሷ ግን የነገረችው ስልኬ ክፍት ነበር፣ ይሰራል ነው ያለችው እንጂ እዛ ጋር ስልኳን አውቃ እንዳጠፋች አልነገረችውም ማለት ነው። ያው እሷ የካሌብ አባት የታገተበት ቦታ ስትሄድ ተደብቃ ነው የምትሄደው፣ እናም ስልኳን ታጠፋለች። ያ ማለት ደግሞ አንዳንድ ነገሮችን ትፈራለች። ልጁም እዛጋ እንደነገራት በጣም ጥንቃቄ ማድረግ አለብሽ፣ ወደዚህ ስትመጪ ማንም ሰው እንዳልተከተለሽም እርግጠኛ መሆን አለብሽ ብሎ ሲነግራት ነበርና አሁን ላይ ይሄንን ነገር የምታደርገው ለዛ ነው። ዳኒ ደግሞ እሷን ተከትሏት እንዳይሄድና እንደበፊቱ እቅዶቿን ወይ ደሞ ሽማግሌው ለየት እንደደበቀችው በቀላሉ ለማወቅና በቀላሉ ለማግኘትም የከበደው በዚህ ምክንያት ነው። እንደ በፊቱ ያለውን ነገር ለዳኒ አታወራም፣ ግን ደግሞ አትዋሸውም። እሱም ለትሁት የነገራትም ነገሮችን ብትደብቀኝም፣ ከኔ ስር ብትሰውርም አትዋሸኝም ብሎ እዛጋ ነግሯታልና በሰ መጨረሻ ግን የሚያደርገውን ነገር ሲያጣ ነው እየተከተላትና እሷ ሽማግሌውን የት እንደደበቀችው ያገኘው ማለት ነው። ግን በስተ መጨረሻ ላይ የካሌብ አባት የታገተበትን ክፍል እያንኳኳ ነው። ምን አስቦ እንደሆነ እዚህ ጋ ግልጽ አይደለም። ዳኒ ማለት ነው። መቼ መሆን እዛ ጋ እሱ በሩን ሲያንኳኳ ሊከፍተው የሚችለው ልጁ ነው። የካሌብን አባት ያገተው ልጅ እዛ ጋ በሩን ይከፍታል። ከዛም በኋላ ከእሱ ጋር ምን ሊያወራ እንደሆነ ወይ ሽማግሌውን ፈልጌን የመጣሁት ወይ ደግሞ ከእሱ ጋር ግብ ግብ ለመፍጠር ከሆነ በጣም አደጋ አለው ይሄ ነገር ደግሞ ለህይወቱ በጣም ያሰጋል ማለት ነው። ምን ልታደረግን የመጣሁት ለምንድን ነው እየመጣሁ ብሎ ልጁ እዛ ጋር ቢጠይቀው፣ መቼም ዳኒ ሽማግሌውን ለማዳን እሱን ለመውሰድ ነው የመጣሁት ብሎ እዛ ጋር ከልጁ ጋር ተደባድቦ ወይ ደግሞ እሱን አሸንፈዋለሁ ብሎ ያኔ ነፃ ለማውጣት አይደለም። ምናልባትም አይታወቅም እዚህ ጋር ሰው አለ ወይስ የለም የሚለውን ለማረጋገጥም ሊሆን ይችላል። እሱ እዛ ጋር ያያት ቲና እዛ ጋር ደርሳ ስትመለስ ነው እንጂ ከልጁ ጋር ስታወራ አላያትም። ልጁ ያው ደበቅ ብሎ ዞር ብሎ ነበር እሷን ያወራትና እስካሁን የሰጣሽኝ ገንዘብ በጣም ትንሽ ነው ወይ ገንዘብ ጨምሬ ወይ ደግሞ በጊዜ ተፋችኝ እናም ደግሞ ምግብ አምጪልኝ ሲላት ሲን እዛ ጋ ደግሞ የምግብ ወጪ ራሱ በጣም እየበዛ እንደሆነባት ነግሮም ልጁ ደግሞ ያለ ምግብ መኖር እንደማይችልና የግድ ምግብ ማቅረብ እንዳለባት ነግሯታል ማለት ነው። ቲና ግን እዚጋ ምንም አማራጭ የላትም። ለልጁ ምግብ አቅርባ እሱ ባለው ሀሳብ ነው እንጂ የግድ መስማማት ያለባት እዚጋ ከሱ ጋ አልፈልግም አልከፍልም ብላ ሌላ ሰጣ ገባ ውስጥ ከገባች ራሱ ይሄ ነገር ደግሞ ለህይወቷ በጣም ስለሚያሳስባት ነው ማለት ነው። እናም ደግሞ እዚጋ አሁን ልጁ ብር እየጠየቃት ነው ወይ ብር ጨምሪ ወይ ደግሞ በጊዜ ተፋሽኝ ያላትና እዛ ጋም ደጋግሞ ምግብ እያዘዛት ያለው ያ ወጪ የበዛባት ስለሆነ አሁን አይታወቅም። እዚህ ጋር ቶሎ ሽማግሌውን አስወግጄ ይሄ ልጅ በጊዜ ልፋታው ልትልና ሽማግሌውን በቃ ጨርሰው ወይ ግደለውም ልትል ትችላለች ማለት ነው። ይሄ ነገር ደግሞ እነ ዳኒና ካሌብ አንድ ላይ ቶሎ ካልደረሱለት ለካሌብ አባት ይሄ ነገር ለህይወቱ በጣም ነው የሚያሰጋው ማለት ነው።